በዚህ ሰዓት ሰበር የተባለ መረጃ ኢኦቲሲ ሚዲያ ማዕከል ወደ ህዝቡ አሰራጭቷል። ይህም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ በአፋቸው ሲጸዳዱ የነበሩ እኚህ ግለሰብ በዚህ ሰዓት በቁጥጥር ስር ውለዋል። ባለ አሳዛኝ ታሪክ ወጣት ውብሸት አስቤ ተብሎ ይጠራል። ትምህርቱን እንዲከታተል የነገ ሕይወቱ እንዲቃና የሚያስፈልገውን ሁሉ በማሟላት ከጎኑ ሆና በአረብ ሀገር ላቧን ጠብ እያደረገች የምትደክምለት እህቱ ናት። ምንም ቢያሻው ለወንድሟ ለማድረግ አትሰንፍም። እንዲህ ያለች እህት ስላለችው በደስታ ሐሴት ያደርግም ነበረም። ራሱን ለውጦ ለእህቱና ለቤተሰቡ ለመድረስም ይፈልጋል። ይህን ለማሳካት ደግሞ በትምህርቱ መበርታት እንዳለበት፣ የተሻለ ውጤትም ማስመዝገብ እንደሚጠበቅበት አመነ። ለዚያም ይመስላል ጥሩ ውጤት እያስመዘገበ የቆየው። ይህን ሕልሙን ያነገበው ወጣት ውብሸት የ12ኛ ክፍል ትምህርቱን እንዳጠናቀቀ ወደ አዲስ አበባ ዩኒቨርሲቲ ነበር የተቀላቀለው። በዩኒቨርሲቲው የኮምፒውተር ሳይንስ ትምህርት ውስጥ ገባም። ዩኒቨርሲቲ ውስጥ በነበረው ቆይታም ከሰዎች ጋር ተግባብቶ ይኖር እንደነበር ያገኘናቸው መረጃዎች ይጠቁማሉ። እንዲህ እንዲህ እያለ የመጨረሻውና ለአስጨራሹን ትግል ማድረጉን ተያይዞታል። ለመመረቅም እየተዘጋጀ ነበረ። ታዲያ ወደ ህልሙ እየተንደረደረ የስኬትን በር ለመክፈት ቁልፉን በጨበጠበት በዚህ ሰዓት አንድም ሌላ ተጨማሪ ደስታ የፈጠረለት አንድም ደግሞ ህይወቱን እስከ ማጣት ያደረሰው ከባድ ነገር ተከታትለው መጡም። ወጣቱ ተማሪው ብሸት አስቤ ዩኒቨርሲቲ ውስጥ በነበረባቸው ዓመታት የተለያዩ የትምህርት ዕድሎችን እንዲያገኝ ከውጭ ዩኒቨርሲቲዎች ጋር ይጻጻፍ ነበርም። በመጨረሻም ይህ ሙከራው ተሳክቶና ከአሜሪካው ድሬስከን ዩኒቨርሲቲ ጋር ተስማማም። ያች ምስኪን እህቱ ታዲያም ይህንን ጉዳይ ስትሰማ የነበራት ደስታ ልዩ ነበር። ብዙ የሆነችለት ወንድሟም የተሻለ ነገር ስለገጠመው ስለ እሱ ፈጣሪዋን አመሰገነች። እሱም ለጉዞ የሚያስፈልገውን ሁሉ እያሰናዳም እየተዘገጃጀ ሰነበተም።